በኋላ ግን ማለት ነው። አቤት ቅሌት፣ አቤት ውርደት፣ አቤት ውርደት። አታዋርደኝ ማለት አሁን ነው ከባድ ማስጠንቀቂያ፣ ለነፂ ከዚህ በኋላ ከህይወቴ እንዳትገቢ ብላታለች ማለት ነው። እንዲሁም ከባለትዳር ወንድ አትንዘላዘይ። አቤት አቤት፣ አታዋርደኝ አታዋርደኝ። እናንተ እኔ የዛሬው አታስዋሹን በጣም ነው የሳቅሁት ማለት ነው። የሩታ ንግግር በጣም ነው ያሳቀችኝ። አሳዝናኛለችም፣ አስቀኛለችም ማለት ነው። ከንፈር ከከንፈር ስንሳሳም የት ነበር አላለችም? አቤት የእሷስ ንግግር ብትሉ ሩታ አትሆንህም። ተዋትና አብረን ወደ ሙታጀራ። እውነትሽን ነው ሚስቱን ትቶ ነው ወደ አንቺ የሚመጣው። አረ ያንቺውስ የከፋ ነው ነፂ፣ አረ ያንቺውስ የከፋ ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከመጨረሻው ከእኔ ጋር ሆኖ ዘና ፈታ እያላችሁ ማለት ነው ላይክ አድርጎ ላይክ ሳታርጉ እንዳትወጡ ዛሬ ዘና ማለት ነው። ማለት ነው። ነብሯ አንበሳዋ ዛሬም ነብር ሆና መጥታለች ማለት ነው። ነገር ግን ስንጠብቃት የነበረው ጥፊ የለም፣ ይሁን ግድ የለም። በሌላ ጊዜ ይቀጥላል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ፣ በያላችሁበት ሰላማችሁ አላህ ያብዛላችሁ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለሳናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታረጉልኝና ለምታበረታቱን ለምታበረታቱኝ እጅግ በጣም አርጌ ከልባ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳለመጣችሁት የሩታ ቪዲዮ ነው ማለት ነው። ሩታ ለነፂ ያስጠነቀቀቻትን ነው ይዤላችሁ የመጣሁት ማለት ነው ከዚህ በኋላ በህይወቴ ውስጥ እንዳትገቢ በህይወቴ ውጪልኝ፣ ከባለትዳርን ወንድ አትርከሺ፣ አትንዘላዘይ ብላታለች ማለት ነው። ነፂ ግን የንቺው የከፋ ነው። የሌባ ነደረግ መልሶ ልባው ውልቅ አለ። ጭራሽ ይህን ተባብላችሁ፣ አልፈሽ ደግሞ አትሆንህም፣ በድፍረት አትሆንህም። እኔ እና እሷ እኮ ባለትዳር እያላት እያላት፣ ከትዳር አልፎ እርጉዝ እርጉዝ ናት ስታያት፣ አላመንሽው ወይ እያላት እንግዲህ ማፍጠጧን ቀጥላለች ማለት ነው። እናንተ የዛሬ እውነት ነው የምላችሁ ዘና ፈታ ያደርጋል ማለት ነው። እንግዲህ ምንድን ነው የሚባለው ጣውንቶች ነው ጎብዬዎች ማለት ነው። ተያይዘዋል ዛሬ ማለት ነው። አራራር ጎብዬስ አይደለችም ነፃነት ማለት ነው። የድሮ ኤክስ የድሮ ፍቅረኛ ነበረች ማለት ነው። እናም ስንጠብቀው የነበረው ሩታዬ ዛሬ ነብር ሆና መጥታ አኝታታለች ማለት ነው ነፂ እኔ ግን የአብርሃም ንግግር ዛሬም ትንሽ እንትን ብሎኛል ማለት ነው ምንድን ነው ይሄ የማስተባበል ነገር አለው ማለት ነው የሆነ የማስተባበል ለምንድን ነው እንደዚህ በቃ ለስለስ ብሎ ሊያስተባብል የቻለው ለነፃነት ማለት ነው ብቻ የሆነ የተደበቀ ነገር ያለ ይመስለኛል እኔ አታሷሹኝና ማለት ነው የደበቅከውን ነገር ለምንድን ነው በግልጽ የማታወጣው እውነታውን ለምንድን ነው የማትናገረው እያለች ነው ነፃነት በኮንፊ ኮንፊደንስ ነው እያወራች ያለችው ዛሬ ማለት ነው ያለውን ነገር ግልጹ ለኦዲየንስም ለሩታም ተናገራት እያለች ነው ምንድን ነው ሲላት ትዳርህን የውሸት ስለሆነ ለምን ይሄን ልትል ቻለች ትዳራቸው ለማፍረስ ፈልጋ ነው ወይስ ከካሜራ በስተጀርባ የሚደረግ ነገር አለ እኛ ግራ ገብቶ እኔ በግሌ ግራ ገብቶኛል ውዶች የዛሬ ቪዲዮ ነፂና አብሬሽ የሚያወሩት ቪዲዮ ግራ ነው የሚያጋባው፣ ማለት ነው። እሱም ለስለስ ብሎ ነው የሚያወራው ማለት ነው። በእርግጥም ተናግሯል። እኔ ባለትዳር ነኝ አሁንም ለማመን አልሞከርሽም ወለማመን አልቻልሽን ወይ ያላት ነው ማለት ነው። እሷ ግን እውነትም ሩታ እንዳለችው አእምሮዋም ልቧም ዘግተዋለች ማለት ነው። የዘጋችው በምንድን ነው? የአብርሽና የሩታ ትዳር የውሸት ነው ብላ ጭንቅላቷን አሳምነዋለች ማለት ነው። በእርግጥም የፈለገው ነገር ቢነግሯ ነፂ፣ ልታምን አትችልም ማለት ነው። ነፂዬ፣ ነቃበይ! እናቴ ነቃበይ! እንዴ ከትዳርም አልፎ እኮ ከትዳርም አልፎ እኮ እነዚህ ልጆች አርግዛለች እኮ አርግዘዋለን ነበር አብርሃም፣ ማረገዝ እና እርጉዝ ናት እኮ፣ ልጁ በቅርቡ የልጅ አባት የሴት ልጅ አባት ወይም ደግሞ የወንድ ልጅ አባት ሊሆን እኮ ነው። እና ይሄን እያየሽ ምንድን ነው አእምሮሽን የደፈንሽው? እውነታውን አውጣ እውነታውን አውጣ በግድ እንዶ ካልተናገርሽ ብለሽ እኮ እያስገደድሽ ነው እንደ? የሴት ልጅ ማስገደድ ይቁም እንጂ ጉድ እኮ ነው። የወንድ ልጅ ነው ተገደደ ነው የሚባለው አብርሃም ማለት ነው። እነዚህ ራስሽን፣ አእምሮሽን፣ ልብሽን ክፈችው። ባለትዳር መሆናቸውን ደግሞ አሳምኝ። አምነሽ የራስሽን የሆነ ነገር ጀምሪ፣ እውነት ጀምሪ። ከነሱ ህይወት ወጥተሽ እኛንም አንቺን እናበረታታሽ። በቃ የተጎዳች እህታችነት። እናት ብለን ልክ እንደ ፍቅር እናበረታታሽ። አሁን ላይ ግን ያለሽበት ሁኔታ ጥሩ አይደለም። በጣም የሚደብር ውስጥ ነው ያለሽው ማለት ነው። እና ወደ ሩታ ጋር ስመጣ ማለት ነው ሩታዬ ዛሬ የተናገረችው ትክክልና መቶ ለመቶ ማለት ነው። የካፕል ቪዲዮዎች እጅግ በጣም ብዙ ሰርተናል። እሱን እያየሽ እንዴት ዝም አልሽ? እውነተኛ የምታፈቅሪው የምትወጂው ከሆነ ከእሱ ጋር እንትን ካለሽ ግንኙነት ካለሽ እንዴት ዝም አልሽ ትላታለች የመለሰችው መልስ ሰምታችኋል አይደለ እኔ ስልክ አልነበረኝም እንደዚህ አይነት ነገሮችን አልከታተልም ነበረ ካልተከታተልሽ ታዲያ ይሄ እንትኖች ባስማት ነው ያወጣሽ ስትላት እንግዲህ ሰምት አብርሃም ነው የላከልኝ ትላለች ማለት ነው አሁንም አብርሃምና ሩታ ለማገጫጨት የፈለገችበት ቦታ ነው እዚህ ጋር ማለት ነው ንግግሯ ፎቶውን የላከልኝ አብርሃም ነው ሰላማት ይሄ ሁሉ ፎቶ እንድታጣይው ነው አብርሃም የላከልሽ ወይስ ምንድን ነው እውነት? ይሄ ፎቶ በሙሉ አብርሃም ነው የላከልኝ። እሱ ጋር ለማስታወሻ የተቀመጠው የነበረው ነው ወደ አንቺ ገልብጦ የላከው እና ከዛ ወደ ሶሻል ሚዲያ የለቀቅሽው ጉድ እኮ ነው እናንተ። የማይሆን መልስ ነው የመለሰችላት ማለት ነው። መቼም እንደዚህ ስንሳሳም እንደዚህ ስንሆን እንዴት አይተሽ ዝም አልሽ ስትላት አይ፣ አሁንም ውሸት ነው። ውሸት መሆኑን ያሳሰበሽ ነገር ከሆነ እኔ ልሸፍንልሽ አለቻት ማለት ነው። ጭራሽ ትዳራችሁ የውሸት እንደሆነ እንዳይታወቅ ከፈለግሽ እኔ ልሸፍንልሽ ምን ማለት ነው? የውሸት ነው ትዳር የውሸት ነው ብለሽ አሳመንሽ፣ እርግዝና ውስታደ ምንድን ነው ብለሽ ልታሳምኝ ነው ነጹ? እንዴ የአንቺውስ የከፋ ነው እናንተ ወይስ ሌላ ታሪክ ስንገባ እናሳይሽ አላለቻት ብል ኧረ ሩታ የሩታ ንግግር የዛሬ የካፋን እውነት ነ ወደ ቤት ወስቼ ሌላ ታሪክ ውስጥ ስንገባ እናሳይሽ፣ በሱ ነው የምታሚው። ለነገሩ አንቺን መናገር በድንጋይ ላይ ውሃ ማፍሰስ ነው ብላታለች ማለት ነው። የእውነት ነው እኔ እንዳየኋት ከሆነ ነፂ በቃ በድንጋይ ላይ ውሃ እንደማፍሰስ ነው። እውነትም እንደተናገረችው በቃ አእምሮዋን ዘግተዋለች ማለት ነው። ነፂ እባክሽ ወደ ራስሽ ተመለሺ። የሰውን ትዳር አትበጥብጪ። በቃ ይቅርብሽ። ይሄ ራሱ መሰደብ ራሱ፣ ከባለትዳር ወንድ አትንዘላዘይ ማለት ራሱ የሆነ ልብ የሚሰብር ነው፣ ጭንቅላትን የሚያሳምም ነው ማለት ነው። ከእንደዚህ አይነት ነገር ወጥተሽ የራስሽን የሆነ ነገር በቃ ፍጠሪ ነው የምልሽ ማለት ነው። እኔ ሴት ልጅ ነኝ። እኔ አንቺን አልሰድብም። እውነት ለመናገር ማለት ነው፣ ግን እንደ ስራሽ ከሆነ የሚያሰድብ ነው። ባለትዳር ወንድ ሚስቱ ያረገዘች ያረገዘችለት ትዳርህን አፍርሳ የማትሆኑ ሴት ናት አታከብረ ከእኔ ጋር ወደ ቡታ ጀራ ሂድ ምን ማለት ነው? ይሄ ማለት እኮ ትዳርህን በትን ትዳርህን አፍርሳ እኔን አግባኝ ማለት እኮ ነው። ይሄ ደግሞ ውርደት ቅሌት ነው። በቃ ራስሽን እያዋረች መሆኑን እወቂ ነፂ ማለት ነው። ሌላው አብርሃም የመጨረሻ ማስጠንቀቂያ ሰጥተዋለች ሩታ ማለት ነው። ከዚህ በኋላ ነፂን ብታገኛት ከአንተ ላይ አልወርድን ብለዋለች ማለት ነው። አብርሃም አንተም ወደ ራስህን ተመለስ፣ ትዳርህን አክብር፣ ቤትህን አክብር ነው የምለው ማለት ነው። ለማንኛውም ሰላማችኋ ላብዛለኝ ባይ